በወላይታ ዞን የበዴሳ ከተማ ወደ ሪፎርም ከተማ አስተዳደር የማደግ ማብሰሪያ ስነ ስርዓት ላይ የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ እንዳሉት በክልሉ በርካታ ከተሞችን ለማሳደግና ለማልማት ትኩረት ተሰጥቶ እየተሰራ ይገኛል። ከተማዋን ተወዳዳሪና ለኑሮ ምቹ እንድትሆን የከተማዋ ነዋሪዎች የተለመደውን ታታሪነትና ተሳትፎ እንዲያደርጉ ጥሪ አቅርበዋል። በክልላችን ያሉ ከተሞችን የህዝብን ጥያቄ መሰረት በማድረግ ከተሞቻችን ምን ያስፈልጋቸዋል? በየትኛው ደረጃ መቀመጥ አለባቸው? እንዴት መልማት አለባቸው? ህዝቡ እንዴት ይሳተፍ? የሚለውን በመሰረታዊነት ከህዝቡ ጋር ሆኖ እየሰራ ይገኛልና የዚያ የትኩረቱ ውጤት ነው የበደሳ ከተማ ዛሬ የከተማ አስተዳደር ሆና በጋራ እንድናከብር እዚህ የተሰባሰብ ነው። በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ አቶ መሪውን ፍቅሩ በበኩላቸው መንግስት ገጠር አካባቢ ያሉ ከተሞች ወደ ከተማ ማደግ እንዲችሉ እየሰራ ይገኛል ብለዋል። ሁሉም ሰው የበኩሉን ማድረግ መቻል አለበት። ከተማ ሆኗል። ዴዋን የሚጀምረው ኮሪደር ልማት ነው። ዴዋን የሚጀምረው ኮሪደር ህዝቡ መዘጋጀት መቻል አለበት። ዞኑ መዘጋጀት አለበት። ወረዳውን መደገፍ መቻል አለበት፤ እንደ ክልል መንግስት። የክልል መንግስትም ከዞኑ ጋር በመተባበር የዚችን ከተማ ወደፊት አንድ ስቴፕ እንድትሄድ ኃላፊነት ይወስዳል ማለት ነው። የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም በበኩላቸው የበዴሳ ከተማ አስተዳደር ጨምሮ የዞኑ ከተሞች ደረጃቸውንና ፈርጃቸው በማደጉ የነዋሪውን የላቀ ተጠቃሚነት ለማረጋገጥ እገዛው የላቀ ነው ብለዋል። የበዴሳ ከተማ በተሟላ አቅሙ ወደ ተግባር በመግባት የህዝብ የልማትና የመልካም አስተዳደር ጥያቄዎችን ደረጃ በደረጃ በመፍታት ከሌሎች አቻ ከተሞች ጋር ተወዳዳሪ እንዲሆንና ሁሉም ተቋማት ለህዝብ አገልግሎት እንዲሰጡ የአመራር አደራጀትን በአጭር ጊዜ አጠናቀን ወደ ተግባር የምንገባ መሆናችንን እገልጻለሁ። ወላይታ ዞን የዳሞት ወይዴ ወረዳ ዋና አስተዳዳሪ አቶ ተክሌ ቶማ እንዳሉት መንግስት በከተሞች እድገትና ልማት ላይ ትኩረት ሰጥቶ መስራቱ ለህብረተሰቡ የሚሰጠው ጥቅም የጎላ ነው ብለዋል። ከተማችን ራሷን በራሷ እንድታስተዳደር እድል መሰጠቱ ዘርፈ ብዙ ፋይዳ አለው። ለአብነት የራሷን ሀብት ለመፍጠርና ለመጠቀም ከዞኑ ጋር ቀጥተኛ ግንኙነት ለማድረግ የልማት ትልማችንንና ውጥናችንን ለማሳካት፣ የህዝብ ውክልናን ለማረጋገጥ፣ የመስር ልማት አውታሮቹንና የአገልግሎት ሰጪ ተቋማትን ለማስፋፋት፣ ኢንቨስትመንትን በማስፋፋት ሰፊ የስራ እድልን ለመፍጠርና ኢኮኖሚን ለማነቃቃት ምቹ መደላድልን ይፈጥራል። በበዴሳ ሪፎርም ከተማ አስተዳደር ማብሰሪያ ስነስርዓት ከተገኙ ተሳታፊዎች መካከል አንዳንዶቹ እንዳሉት ከተማውን ለማሳደግ የአቅማቸውን እንደሚጥሩ ተናግረዋል። ህዝቡ ጋር ተባብረን ይህንን አካባቢ እንቀይራለን። የእግዚአብሔር ጊዜ ከሰጠን የተለወጠች ከተማ መሆኗን ለማየት አጭር ጊዜ እንጂ ረዥም ጊዜም አልመኝም። አሁንም ቢሆን ወረዳው ከተማ ራሷን ችላ ለመኖር ምንም የሚከለክል ነገር የለም። አቅምም ይኖረዋል። እኛም ከጎናችን እንሆናለን።